ሀገራችን ላይ ነጽ ትባላለች። የሄሉ በጣም የልጅነት ጓደኛዋ ነች። ያው እኔ ነጻነት ትባላለው የሄሉ ጓደኛ ነኝ። ለካ ቲክቶክ ሰፈር ነጭ በላይ የሆነች ልጅ የቡታጀራ ዩቱበሮች ጠቅላላ የሆነ ወሬ የምታወጣ ልጅ ነበረች። በተለይ የና የተንቢ ቤተሰብ የእነ አብርሽ የነ ሩታ ወንድሞቿ ሳይቀር የምትዘረዝር ልጅ ነበረች። የምሬ ነው ምላችሁ። ለካ እናንተ ናቸው እዛ ቡታጀራ ላይ ቁጭ ብላችሁ የውስጥ ሚስጥር በሙሉ የምትሰጡት የነበረው። አሁን ታወቀባችሁ። በነገራችን ላይ ነጻነት፣ ማን እንደላከሽ ራሱ ሁሉ መረጃ እየወጣብሽ ነው አሁን ማን እንደላከሽ ተንገዚ ሱላ። የማያልፍላችሁ ምን ነበረበት እንደ ሰው ሰርታችሁ ብትለወጡ አሁን ይሄ እንደዚህ ወጣ ይሄ ወረደ ስትሉ ከምትሉ ሰውን ከሰው ከምታባሉ ማለት ነው። የሚያባላ ነገር ያባላችሁ እና እኛ ስንተዋችሁ አለን። አሁን እኛ ስንተዋችሁ አለን። ያ ሁሉ የነ የተንቢ ቤተሰብ ጠቅላላ የነ አብርሽ የነ ጋሽዬ የነ ሩታ ወንድሞች ዋሳ ይቅር ስትዘረዝሩ ስትዘረዝሩ የነበራችሁ ቲክሎ ሰፈር እዛ ቡታ ጀራ ላይ ቁጭ ብላ የምትሰጠኝ ልጅ አለች ሚስጥር ብላለች። እኛ የተነገረን አንድች ብቻ ነበረች። በዚህ አጋጣሚ ነጻነትም እንዳለችበት በመቀጠል ደግሞ ነጻነት ራሱ ማን እንደላካት አሁን ውስጥ ሚስጥሩ ውድ ቤተሰቦቼ ይፋ እየሆነ ነው ማለት ነው። ቀስ በቀስ ሁሉንም መረጃ የሚወጣላችሁ ይሆናል ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ከመጨረሻ ተከታተሉኝ። ነጻነት እንግዲህ ትላንትና ስትነፋረቅ ነበርች። የተለያዩበትን ምክንያት ነግሬያችኋለሁ። ይሄ የተለያዩት በሌላ ጉዳይ ነው ብዬ ነገር ግን አሁን ምንድነው? ሴት የላከው ሞት አይፈራም ይላሉ። አንዳንዴ እኮ በራሳችን ኮንፊደንስ ኖሮን ስንንቀሳቀስ እኮ ያምራል፣ ያኔ ይጣፍጣል፣ ጣፋጭ ነው። ሰው ልኳቸው ስትሄዱ ግን ገደል ነው ይዟችሁ የሚገባው። አሽሙር የሆነ ተንከሲስነት የተሞላበት ነገር ይዛችሁ ነው የምትሄዱት። ስለዚህ ሰው በላከሽን መንገድ ሳይሆን በራሰሽን ማንነት ተራመጂ። ነጻነት አሁንም ቢሆን ተሳስተሽ ነው የመጣሽው፣ ግን አሁንም ትክክለኛው መንገድ መጓዝ ትች ያለሽ። የላከሽን ሰው ትተሽ በራሰሽ ማንነት ሂጂ፣ በራሰሽን እግር ተራመጂ፣ በራሰሽን እስትንፋስ ተንፍሺ። ሰውን በላከሽ ሳይሆን ማ የማንንም ህይወት አይበጠበጥም። በነገራችን ላይ ማንም ላከሽ፣ ማንም የማንንም ህይወት ሊበጠበጥ አይችልም። በጭራሽ ምንም ነገር የምታደርጉት ነገር የለም። አው ለኛ አይዲያ ፈጥራችሁልናል። ከዚህ ውጪ ምንም የለም። እና አንቺ እየተለወጥሽ አይደለም፣ ሰብስክራይብም እየተደረግሽ አይደለም። ስለዚህ ሰው በሰጠሽ መረጃ ሰው እንደዚህ ብለሽ የከኔን ስም አቋሽ ሰውን ዝቅ አድርጊ ተብለሽ ተልከሽ መተሽ ባትዝረከረክ ይሻልሻል። ሌላ ደግሞ ምናልባት የፍቅር ደጋፊዎች ወይም ደግሞ ፍቅር ትሆናለች። ኧረ ፍቅር በዚህ ሁኔታ አውጧት በዚህ ውስጥ ማውጣት ፍቅርን ማለት ነው። ፍቅርን አንድች ነገር አይነካካትም። ፍቅርንም ሩታን ማውጣት በዚህ ነገር ማለት ነው እና ፍቅር ትሆናለች የላከቻት የምትሉኝ አላችሁ። በውስጥ መስመር ፍቅር እንዴት ብላ ነው የምትለው? ፍቅር እኮ አሁን የራሷ ህይወት ጀምራለች። የራሷ ህይወት በቅርብ ጊዜ ደግሞ የራሳቸው ምንድን ነው ወደ ተሰርግ ወደ ትዳር እንደሚገባ አይነት ነው፣ እኔ መረጃ የሚደርሰኝ። ሲቀጥል ደግሞ እነሱ ፍቅር በፍቅር ሆነው ነው የሚኖሩት፣ ከናብርሽ ጋር ማለት ነው። ምንም አይነት ፀብ የለባቸውም። እና እኔ ብዙ ጊዜ ለምንድን ነው የምናገረው? ምንም አይነት የለም አትሰዳደቡ። ደጋፊ ስትባሉ አርፋችሁ ቁጭ በሉ ተስማምታችሁ የሚላችሁ በምክንያት ነበረና እነሱ ውስጥ እነሱ መሀል ላይ ምንም አይነት ክፍተት የለም። ዛሬም ይሁን ነገም የሚኖር ነገር የለም። አብሮ አደጎች ናቸው ብዬ ለፍልፍ ያለው ነገር ግን የሚሰማኝ አጣሁኝ። ምንም ማድረግ አልችልም። ነገር ግን እውነት ለመናገር ፍቅርን አይወክልም። እዚጋ ፍቅር የለችበትም። ፍቅር ላከቻት ብሎ ነገር የለም። የላካት ሌላ ሰው ነው ማለት ነው። እቺ ልጅ የላካት ሌላ ሰው ነው። ስቀጥል ደግሞ ሚስጥር ብዙ ሰዎች ብዙ በቃ እንደ ልባላችሁ። በእርግጥ በቃ ብዙ የወጡ ሚስጥሮች አሉ። አሁን እኔ ራሴ የማውቃቸው ብዙ ደግሞ ቲክቶክ ላይ የወጡ በጽሁፍ መልኩ ተደርጎ የተጻፉ ብዙ ነገራቶች አይቻለሁ፣ እና ያ ነገር እውነት እውነት ነገራቶች አሉ። እና እንዴት ይሄ ነገር እዚህ ጋር ሊወጣ ቻለ? ማን ነው መረጃ የሚሰጠው ብዬ ግራጋባ ነበረ፣ በራሴ ማለት ነው። ነገር ግን አሁን ዛሬ ላይ ስሰማው በጣም ነው አያገረመኝ። የምሬ ነው ምላችሁ። በተለይ የሩታ ወንድሞች እንዴት እንዴት፣ ለምሳሌ ማን እንዴት ሊያቅ ይችላል? እነዚህ ልጆች ያናክል ወጣ የሚሉት ሰዎች ግራ ግብት ብሎኝ ነበረ። የእኛ ልጆች ደግሞ አንዳቸው መረጃ አይሰጡም። እንዴት ይሄ ሊሆን ቻለ እያልኩኝ ነበረ። ለካ ምንድነው የሚባል ነገር አለ አንዳንዴ፣ በራሳችሁ እጅ የበላ መልሶ ይበላችኋል ነው የሚባለው፣ ይነክሳል ነው የሚባለው፣ ምንድነው የሚባለው። እና አንዳንዴ ራሳችሁ አጠገባችሁ ላይ በቃ ሀይረኛ ሰው ይመስላችሁና አጠገባችሁ ታስቀምጣላችሁ እና ዞሮ ምን ይሆንባችኋል፣ መርዝ የእባብ መርዝ የሚሆንባቸው ሰዎች አሉ። እና እናንተ እውነት ለመናገር መቼም አያልፍላችሁም፣ እንደዚ አይነት ሰዎች እንደዚ አሽሙር ላይ ወይም ደግሞ ስድብ ላይ ነው ተነክራችሁ ብትኖሩት፣ ከዚህ ውጭ ምንም አማራጭ የላችሁም። እና ማን እንደሆናችሁ ደግሞ ታውቃላችሁ። እንደዚያ ይህንን ክሌ ሰው ቤት ሚስጥር፣ የናንተ ገበና ዝክ ዝክ አድርገ ማውጣት ያቅተናል? አሁን እኛ እንናገራለን እኮ መናገር ያቅተናል? የምሬ ነው ብላችሁ ከተናገር ከሚዲያ ትጠፋላችሁ። እያንዳ ከሚዲያ ማለት ነው እያንዳንዳችሁ ወልዳችሁ ያስቀመጣችሁ አላችሁ እንዴ! እንናገር እንዴ ልጅ ያላችሁ አላችሁ ያረገዛችሁ አርግዛችሁ የተደበቃችሁ አላችሁ። እኛም መናገር አቅቶን አይደለም። ስለራስ ስለ ሌላ ሰው ሚስጥር ስታወር ስለ ራሳችሁ ማውራት ግዴታችሁ ነው። እኔ ትላንትና ራሱ እንዴ ፍቅር ወለደች አረገዘች ራሱ አርግዞ ቁጭ ራሱ ወልዶ ቁጭ ያለ ሰው አለ እንዴ? የምሬን ነው የምላችሁ ጋይስ፣ ወላ ውሸቴን አይደለም። ወልዶና አርግዞ የተደበቀ አለ እንዴ? ደግሞ የውርደታም ማለት ነው። ምንም ቢፈጠር ምንም አንድች ቪዲዮ አይወጣም ከዚህ በኋላ ምክንያቱም ቅሌታቸው ስለተከናነቡ እያንዳንዳቸውና ነገ ነፃነት፣ አንቺም ትዋረጃለሽ። የምሬ ነው ምልሽ ትዋረጃለሽ፣ አያዋጣሽም ይሄ ነገር ልክ በቃ ነበርኩኝ ግን ተለያይተናል ብለሽ በንጹ ልብሽን በቃ አንተ ደስ ስላለ ደስ ብሎኛል ግን፣ በዚህ በዚህ ምክንያት ነበር የተለያየ ነው ብለሽ ይፋ አድርገሽ በራስሽን መንገድ መተሽ ቪዲዮ ብትሰሪ ኖሮ የትኛውም ሰው አንስቶ ያሳድግሻል። ነገር ግን አሁን በማይመጣው ስለመጣሽ ማንም አያሳድግሽም። ማንም በወደቅሽበት የሚያነሳ ዞር ብሎ የሚያይሽ የለም። ታዲያ ያ የላከሽን ሰው ቪዲዮ ይስራልሽ፣ አንቺ ቤት ያበረታታሽ፣ ሼር ያደርግልሽ፣ በደንብ ያበረታቶሻ። ታዲያ ሌላ እኮ አብርሽ ራሱ ያበረታታሽ ነበረ። በነገራችን ላይ ወይም ደግሞ እንደዚህ እንደዚህ ነበረ፣ በቃ ሁለታችሁም ይፋ ያደርጋችሁ፣ የራስሽን ማንነት፣ የራስሽን ህይወት ብትመሪ ይሻልሽ ነበር። አንቺ ግን በሰው እስትንፋስ፣ በቃ ሰው በተነፈሰው መተንፈስ፣ ሰው በላከው መላክ፣ ሰው ሂጂበት ባለ ወይም ደግሞ ተንቀሳቀሽ ይባለ። እናንተ ራሳቸው አእምራቸው አይሰራም እንዴ? በራሳቸው አእምራቸው ራመደው ምራ የራሳችሁ ጉዳይ ነው፣ ገደል ግቡና ለማንኛውም ነፃነት ያው የሄለን የልጅነት ጓደኛዬ ናት አለች ምናምን ምናምን እያሉ ነበረ። እናንተ ሀገር ምንድን ነው የሚባለው? ሀገር ምንድን ነው የሚባለው? በካዮች ሌላ ምንላለው? ምንም አታመጡም። እውነቴ ነው የምላቸው። እና እንደዚህ ጥሩ አይደለም። የምር እንደዚህ ጥሩ አይደለም። ሌላ ልጅም ደግሞ ሴት ልጅ አምጥታችሁ እንደዚህ ከአብርሽ ጋር ፎቶ የተነሳች ልጅ እንግዲህ ዛሬ ትመጣለች በተራዋ እስዋም እያላችሁ ትገኛላችሁ። እናንተ በሆነ በሆነ ነገር ፎቶ የተነሳ ሁሉ ባልና ሚስት ወይም ደግሞ ፍቅረኛሞች ማለት አይደለም እና ይሄ ልጅ ደግሞ እቺ ልጅ ብቻ ነበረች፣ ነፃነትን ሰሞኑ የተለያዩት እሷ ነበረች አደለ ተለያዩ። ከዛ ውጭ ምንም ነገር የለም እና ከማንም ጋር ፎቶ ስለተነሳ ብቻ አንድ ሰው ባልና ሚስት ናቸው ወይም ደግሞ ፍቅረኛሞች ናቸው አይደለም። ሰው ልጅ ደግሞ ለማቀሳሰር በቃ እውነት ለማስመሰል ለመናገር ወይም ደግሞ ለማቀሳሰር። እናናመጣ እንዴ! ቅንብር ትጠላላችሁ ጋይስ፣ ቅንብር ራሱ አለ። በቃ የሆነ የተረሳው ሰው የማይፈለገው ሰው ራሱ ጎልጉላችሁ ነው የምታወጡት። ነገር ግን ይሄ የማይሆን ነገር ነው። አታድርጉ እንደዚህ አይነት ነገር እና ለማንኛውም አብርሽ ራሱ መልስ ይሰጣል። ባይዘወይ ማለት ነው። እና እንደዚህ ወዛ ቁጭ ብላችሁ ወደ ወደዛ ወደዚህ የምትሉትን ግን እርግጠኛ ነኝ የሆነ ጊዜ ዋጋችሁ ይሰጣችኋል ብዬ አስባለሁ። የምሬን ነው የምላችሁ። ዋጋችሁ ይሰጣችኋል ይሰጣቸዋል። ወሬ ወደዛ ወደዚህ፣ ወደዛ ወደዚህ፣ ወደ የራሳችሁ ህይወት የለባችሁም እንዴ ስለ ራሳችሁ? ስለ ሰው ቤት ሚስጥር ስትናገሩ የራሳችሁ ማንነት አትናገሩም። እኔ ልጅ እኮ አላችሁ፣ ልጅ እንዳላችሁ እንዳንናገር። እያንዳንዳችሁ ልጅ አርግዛችሁ የተደበቃችሁ ራሱ አላችሁ። የምሬን ነው ምላችሁ። እና ወደኋላ አንልባችሁ አንልባችሁም። ፍቅር ደግሞ የለችበትም ይሄ ፓርት፣ ምክንያቱም እኛም ሰምተናል። አሁን የለችበትም እዚህ ጋር።